አዲሱ የትግራይ ክልል ጊዜያዊ አስተዳደር ሰላማዊና ዲሞክራሲያዊ የትግል መንገዶች እየዘጋኑ ስሉ በክልሉ የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች አመለከቱ። አረና ባይቶናና የትግራይ ነጻነት ፓርቲ በጋራ በሰጡት መግለጫ አዲሱ የክልሉ ጊዜያዊ አስተዳደር ሁሉንም ባገለለ መልኩ ካብኔውን አዋቅሯል ስሉም ወቅሰዋል። ጊዜያዊ አስተዳደሩ የወታደራዊ አገዛዝ ባህሪያት እየታየበት ነው የሚሉት የተቃዋሚ ፓርቲዎች በክልሉ በአንጻራዊነት በተሻለ ሁኔታ እየታየ ቆየ ያሉት አካታች ፖለቲካዊ እንቅስቃሴን ለመቀየር እና ሁሉን ነገር በአንድ አካል ቁጥጥር ስር ለማድረግ ጥረት እየተደረገ ነው ብለዋል። ፓርቲዎቹ አክለውም አዲሱ ጊዜያዊ የክልሉ አስተዳደር በበርካቶች ተሳትፎ ተመስርቶ ከነበረው ምክር ቤት ጋር አብሮ ለመስራት ፈቃደኛ ለመሆን የዴሞክራሲ ግንባታ ተቋማትን ማፍረስ እንዲሁም የተለየ አስተሳሰብ ያላቸውን አካላትና የተቃውሞ ፓርቲ አባላትን ማሳደድ መኖሩንም ገልጸዋል። ሚዲያ በተቃዋሚ ፓርቲዎች የቀረቡትን አቤቱታዎች በተመለከተ ከጊዜያዊ አስተዳደር ምላሽ ለማግኘት ያደረገው ጥረት አልተሳካም። የትግራይ ክልል ጊዜያዊ መስተዳድር የነበሩት አቶ ጌታቸው ረዳ ለጄኔራል ታደሰ ወረደ ማስረከባቸው የሚታወቅ ነው። አሁን የተቃውሞና ትችት ያነሱት በአዲሱ ተመራጭ ላይ በ ጀነራል ታደሰ ወረደ ላይ ነው። እነዚህ ፓርቲዎች ተቃውሟቸውን እያሰሙ ያሉት አጠቃላይ የወጡትን መረጃዎች በማስመልከትም ነው። ለእናንተ ይዘንላችሁ የመጣ ነው። ሚኪነኛ ብሬያቸው ጉየት ይህንን ቻናል ሳብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።